እውነት ይሄን ነገር ካደረገባት ሀይሚ ላይ እውነት ይሄን ነገር ከፈጸመ ሀይሚ እንድትርቀኛ ምን ይፈልጋል ነው ቤተሰብ? እንግዲህ በጣም የሚገርም ነገር ተፈጥሯል። በጣም ሁላችንም ግራሚ ያጋባ ነገር ተፈጥሯል። እውነታውም እየታወቀ ነው ያለው። አንዳንድ ሰዎች ብሩኬ ጠፍታል፣ ብሩኬ ተደብቋል ለምትሉት ለእንደዚህ አይነቶች መልስ እንሰጣለን ማለት ነው። አንደኛ ሁለተኛ ነገር ደግሞ ምንድን ነው ነገሩ፣ ማነች ልጅቷ ከብሩኬ ጋራ የሆነቿ ማንነች፣ ምንድነች የሚለውን ነገር ደግሞ ሁሉን ነገር እነግራችኋለሁ ማለት ነው። ይሄን ቪዲዮ ሁላችሁም በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ፈልጋለሁ። በመጀመሪያ ግን በደንብ አድርጋችሁ ፕሊዝ ፕሊዝ ፕሊዝ ፕሊዝ ስሙትላችሁ በማርያም በአላህ ይጃችኋለሁ። ይሄን ቪዲዮ በደንብ አርጋችሁ ላይክ አርጉ፣ ለብሩኬና ለሃይሚ ደርስልኝ። እንደውም ከተቻለ ሜንሽን ብታረጉልኝ ማለት ነው እና ቤተሰብ፣ ወደዳችሁም ጠላችሁም ሀይሚና ብሩኬ እንደማይለያዩ አንደኛ ልንገራችሁ። ሁለተኛ ነገር ደግሞ ብሩኬ ማነች ሴት ልጅቷ ምንድን ነች? ምን ፈልጋ ነው ከሀይሚና ከብሩኬ ምን ፈልጋ ነው እንደዚህ የምታረጉ የምትሉት ሀይሚ በአሁን ሰዓት በደንብ አድርጋ እያጣራች ነው ያለችው። ይሄ ነገር እውነቱን ውሸቱን እያጣራች ነው ያለችው። እንዲሁም ግማሹን ውሸት ነው በጣም ውሸቱ እየበዛ ስለሆነ ውሸት ነው እየተባለች በጣም ከብዙ ሰዎች እየደረሳት ነው ያለው። ግን ሀይሚ ያው ሁሉን ነገር ልወቅ ብላ ነው እንጂ ምንም ነገር ብሩኬ መቶ በመቶ እተማመናለሁ። ብሩኬ ሀይሚ ላይ ምንም ነገር ያደረገው ነገር የለም፣ የለም። ማናችሁም እመኑ። ብሩኬ ደግሞ የሚደበቅ ሰው አይደለም። እውነት እውነት የያዘ ሰው ሁሌም አይደበቅም። ገብቷችኋል? እውነቱን ይዞ ነው እሱ እየተከራከረ ያለው። እናንተ ሀይሚና ቡርኬ ልታጣሉ የመጣችሁ ሰዎች ሁለት ሰዎች አላችሁ እናንተ እናንተ እውነተኛ ሰው ከሆናችሁ እውነተኛ ሰው ከሆናችሁ ለምን ታዲያ መረጃውን ለሀይሚ አሰጧትም? መረጃውን ትክክለኛ ከሆነ ነገር ሀይሚ መን ከምትለው መጀመሪያ እሱ ይሄ እነሱ ከሆነ መጀመሪያ ይመንልሽ ብሏት ነው፣ ይመንልሽ እና ከዛ በኋላ እንደዚ ነገር ሳይሆን እናንተ ከቻላችሁ እሱን እንደው ከሴት ጋር ካያችሁ፣ ከሴት ጋር አብሮ ሲሳሳም ካያችሁ፣ ወይ ከሴት ጋር የሆነ ነገር ሲያደረግ ካያችሁ መረጃውን ስጧት። እናንተ የምትወዷት ከሆነ መረጃውን ስጧት። ለምን ብሩቅ እውነት ይሄን ነገር ካደረገባት ሀይሚ ላይ እውነት ይህን ነገር ከፈጸመ፣ ሀይሚ እንድትርቀኛም እንፈልጋለን ነው። ለምን አንድ ሰው የኔ የሆነ ሰው ነው ብላ እየጠበቀች ያለችው ይህን ነገር መጥፎ ነገር ዋ ላይ ከፈጸመባት፣ አዎ እንድትርቀኛም እንላለን። ገብቷቸዋል። ትራቆ እንዳለን ግን ብሩክን ነገር አያደርገውማ። ሃይምሃይሚ ውጭ ያደረግ ሁሌ ሃይሚን እንዳመሰግናት ነው። በወጣም በገባም ቁጥር በሁሉ ነገር ሃይሚን እያመሰግናት ነው። ታውቱና እሱኑ እንኳን ሃፒ በርዝ ዴይ እንኳን ሲከበር ሃይሚ የለችም ሲባል ምን ያህል እንደደበረው እናቱ ቁጭ ብላ፣ ወንድሞቹ ቁጭ ብሎ፣ ጓደኞቹ ቁጭ ብሎ ሃይሚ ስለሌለች ብቻ ምን ያህል ድብር ውስጥ እንደገባ አይታቸዋል። ስለዚህ ብሬኬን ሃይሚን ልታጣሉ የመጣችሁ ሰዎች እባካችሁን እውነተኛ መረጃ ካላችሁ ሁቱት ለምን ትፈራላችሁ? ለምን ፈራችሁ? ለምን ለሃይሚ ያስጠውት እውነተኛው መረጃ ለምንድን ነው እመን በግድ ልጁን እመን እመን የምትሉት? አያምንም። ደግሞ አልተደበቀም። አንዳንድ ሰዎች አላችሁ ብሩኬ ተደብቋል ከተደበቀበት ይውጣ አፍሯል ምናምን። የትኛውን ነገር አድርጎ ነው የሚያፍረው? ብሩክ ጀግና ነው፣ የጀግና ልጅ ነው፣ የሙሽዬ ጀግና ነው፣ የጨረቃዎቹ ጀግና ነው። አያፍርም፣ አያፍርም። ለምን አላደረገውማ? ለሃይሚ ክብር ስላለው አላደረገውም። የማንም ወመኔዎች መተው ሃይሚን ስላሳምኗት ለሃይሚ ስለነገሯት ብሩክ ያደርጋል ብላችሁ ላመናችሁ ሰዎች አም ሶሪ ሀይሚዬ እና ብሩኬ መቼም ኔቨር ጊባብ አይጣሉ። መሀላችሁ ደግሞ የገቡ ሰዎች እናንተ ትወጣላችሁ፣ ጉዳችሁም ይወጣል፣ መውጣቱ አይቀርም። ሀይሚ መጨረሻ ላይ እናንተ ማጋፈጡ አይቀርም። እያጣራች ነው ያለችው፣ ሳታጣራ ሁሉን ነገር ከብሩኬ ጋር ያላትን ነገር እሷን መቁረጥም አትችልም። እያጣራች ነው ነገሩ፣ ነገሩ ተጣርቶ ሲወጣ በጣም ታፍሩበታላችሁ ነው የሚለው በጣም የምታፍሩበት እና ደግሞ ብሩኬን ለማስጠቆር አንድ ልጅ አለች ቪዲዮዋን ሜንሽን ታደርግለታለች ሜንሽን ሜንሽን አታድርጊለት በቃ አንቺ ታዋቂ ነሽ እንድናቅሻለን ሁላችንም ሁሉም ያውቁሻል የጨረቃ ፋሚሎች ከዚህ በፊትም በጥፋት መጥፎ ነገር ሰርተሽ ከዚህ በፊትም ሀይሚና ብሩኬን ልታጣይ ብዙ ነገር ሰርተሽ ነበረ አልተሳካልሽም አሁን ደግሞ ፎቶሽን እየተበረጋገርሽ የተነሳሽ ፎቶሽን ሜንሽን ታደርግለታለሽ ግን አንድ ቀን ብሩኬም በጣም ያሳዝናል። ላይክ እንኳን አያደርግልሽም ማለት ነው። አይቸዋለሁ ገብቼ። ድሮ ነበረ ላይክ የሚያደርግልሽ ድሮ ነበር ኮሜንት ቢሰጥሽ፣ ግን በአሁኑ ሰዓት ደግሞ ከሀይሚዬ ጋር ስለሆነ አደለም ኮሜንት አደለም ላይክ አያደርግልሽም ማለት ነው። ስለዚህ ከብሩኬ እሱን ለማበላሸት ከፈለግሽ የለም አይገኝም። እና ደግሞ አንድ ልጅ አለች ስሟን ጠርቼ እንደውም እሷን እንትን አላትም እኛን አሮጊቶች እሷ በመነፅር ታቅፋ አይኗ እግዚአብሔር ይቅርበልኝና መጀመሪያ ሰው መነጽርሽን አጽጁ፣ መጀመሪያ መነጽርሽን መነጽርሽን የምትለብሺው መነጽር መጀመሪያ ጥርግ አድርገሽ አጽጁ አጽርተሽ፣ ከዛ እኔን በደንብ አድርገሽ ይህን እሺ፣ በደንብ አድርገሽ ይህን። እኔ እንዳንቺ አይደለሁም፣ እኔ እንዳንቺ አይነት ሴት አይደለሁም። እኔ በጣም ስነ ስርዓት ያለኝ ሰው የምሳደብ ሰው አይደለሁም። ስለዚህ አፍሽን ባትከፍቺ ይሻልሻል። ያንቺን ፎቶ አልለጠፍኩም፣ የእኔን ፎቶ ለጥፈሽ እየተሳደብሽ ነው ያለሽው። ስነ ስርዓት ሽና እንጂ አርፈሽ ተርፈሽ እኛ መስደብ ደግሞ ጀመርሽ። ሀይሚን ነበር እየሰደብሻት ደብሸት እያዋርድሻት ያለሽው። አሁንም ቢሆን ሀይሚን ከነካሻት ይኸውልሽ እዘገዝቅሻለሁ በአናትሽ ማለት ነው። አንቺ ሲስ የምትባይ ጋለሞታ፣ እሺ አፍሽን ዝጊ። ከኔ ጋር ካሁን በኋላ አፍሽን እንድትዘጊ ነው የምፈልገው። አድርሱላት፣ ቁርጥ ጠርጋችሁ እችን አድርሱላት። ሀይሚን ቦጭቃ ቦጭቃ ቦጭቃ ደግሞ እኛ ጋር መጣች። ሃይሚን በውጭ ቃል በልታት በልታት ስጓል ግን ጥልጥል አርጋ ሃይሚ ባለጌነች፣ ሃይሚ እንደዚህ ነሽ ያልሽ ስሟን እያጠፋሽ እሷን ደግፌ ስለሰራው ሃይሚን ደግፌ ደግፊ አትስደቢያብዬ ስለሰራው ሙልጭ አድርገሽ ሰደብሽኝ። እኔ ደግሞ አለቅሽም። ለነገሩ ካንቺ ከንዱም ንግግር አያስፈልገኝም። ለምን መሰለሽ ምን እየተር ከተናቀሰው ጋር መነጋገር አልፈልግም። አሮጊት ደግሞ ያልሽ ማለት ነው፣ ካንቺ ብሶ ደሞ አሮጊት አለና ነው ለሁ እድሜ እኮ ጸጋ ነው። እኔ ፍቅር የተጨማደደ ፊት አላየሽም ወይም ያስጠላል። ፊት አላየሽም፣ እግዚአብሔር ይመስገን ድንቡሽ ብሽ ያለ ፊት ነው ያለን። እሺ ካወቅሽ ማለት ነው ከሀይሚ እራስ ውረጅ። አንቺ የሆነው ቃይ ቃይ ሰዎችን እየመራሽ ነው የምትበይ መሰለኛ አላውቅም። ብቻ ሀይሚ ከእራስ ውረጅ፣ ችግር የለኝም፣ ስደኝ። ሀይሚ ግን እንዳትናገረ ከዚህ በኋላ አብሽን ዝጊ፣ ዝጊ ነግሬሻለሁ። ለማንኛውም ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳቸዋለሁ፣ አከብራቸዋለሁ። ቻው።